ስሜ ቀጸላ ደጀኔ ይባላል። የ የማህበራችን ዋና ስራ አስኪያጅ ነኝ። ማቲያስና ሽመልስ የእንጨትና የብረት አብረት ህብረት ሽርክና ማህበር ነው የማህበራችን ስም። አበበ መቅደስና ጓደኞቻቸው የእንጨትና የብረት ስራ የህብረት ሽርክና ማህበር ነው። የማህበሩ ስራ አስኪያጅ ደግሞ እኔ ነኝ። አበበ ሲሴ ይባላለሁ። ስሜ ኢዮብ ሰብስቤ ይባላለሁ። በዚህ ወረዳ ሳሙኤልና ዮብ እንጨትና ብረታብረት በሚባለው ኢንተርፕራይዝ ውስጥ በስራ አስኪያጅነት ድርጅቱን የምመራ ሰው ነኝ። በፊት በግሌ ነበር የምሰራው በተከራየበት ቦታ ላይ ብዙም የስራ ሁኔታ አልመች ሲለኝ በማህበር ሰዎችን አደራጅቼ አሁን በእኔ ስር ወደ አራት ሰራተኛ አለ። አራቱ ማለት ጊዜያዊ ሰራተኛ ነው። ከማህበራችን አባል ጠቅላላ ወደ ዘጠኝ እንሆናለን ማለት ነው እና በዛ ሰዓት በነበረኝ በራሴ አቅም ነበረ። አሁን እንኳ ወረዳውም ቦታ ከሰጠን በኋላ ይህ እንደምታዩት ይሄኛውንም እንደ ማስፋፊያ ከመንግስት ወስጄ እዛው በስሩ ለማድረግ እየሞከርኩ ነው እና የማህበራችን አባል ቁጥራችን አምስት ነን። ያው ከተደራጀን አጭር ጊዜ ቢሆንም ያው በተቻለን መጠን በራሳችን አለም እንትን የተነሳ ነው፣ ከማህበራችን በራሳችን አዋጥተን የራሳችን ምነስና የሚያስፈልጉን መስራሮች በራሳችን ገዝተን ወደ ስራ ገብተናል ማለት ነው። ከማህበሩ ውስጥ ያው አምስቱ ከአምስቱ ሁለቱ ሴቶች ናቸው፣ ሁለቱ ሶስቱ ደግሞ ወንዶች ናቸው ማለት ነው። ድርጅቱ ስታብሊሽ የሆነው የተቋቋመው በሁለታችን አማካኝነት በፈጠራ ስራ ላይ ተመስርተን ወደ ማቋቋም የገባ ነው። ከብዙ እንቅስቃሴዎች እና ጥረቶች ቆይታ በኋላ ከተማ አስተዳደሩ ሼድ እንድናገኝ ውሳኔ አስተላልፈውልን እዚህ ወረዳ ላይ በተገኘ ክፍት ሼድ ወደ ስራ እንቅስቃሴዎች ገብተናል። ስሪፌዝ ድረስ መስራት የሚችል ማሽን ነው። እነኝ እነኝን አሁን በአመትና በሁለት ዓመት ውስጥ ያመጣናቸው ነገሮች ናቸው። ስራችንን በጥራት አምርተን ኤክስፖርት ለማድረግ ሁሉ ነው ፍላጎታችን ማለት ነው። ፍላጎታችን ብዙ ነው፣ ትልቅ ነው። ከዚህ ጋር ያው ቦታ ቦታ ያው ይሄ ቦታ ተሰጠን። ያው ከወረዳው ድጋፍ ተደርጎልን ተሰጠን። ያው ብድር ተመቻችቶልን ወደ ብድር ገብተናል ማለት ነው። መሪያ ወደ ኢንዱስትሪው ስንገባ ሁለት ሆነን ነው። ከዛ በኋላ በእንቅስቃሴዎች ወደ ስራ ወደ ትግበራ ስንገባ መሰረተ ልማት እስከሚሟላ ትንሽ ጊዜ ቢወስድብንም፣ መሰረተ ልማት ተሟልቶ ወደ ስራ እንቅስቃሴ ከገባን በኋላ ድርጅቱ ከ24 የማያንሱ ቋሚና ከ12 የማያንሱ ጊዜያዊ ሰራተኞችን ቀጥሮ ወደ እንቅስቃሴ ውስጥ የተሰማራ ድርጅት ሆኗል፣ ማለት ነው። ረጅም በኋላ አንድ ሙያተኛ ፕሮፌሽናል የሆነ ሙያተኛ አለ በመሃላችን። ከዛ ውጭ ደግሞ አራት የስራ እድል ፈጥረናል ማለት ነው። በስራችን የሚሰሩ አራት ሰራተኞች አሉ። ስንነሳ አምስት አምስት ሺ ብር አዋትን ነው የተነሳ ለካፒታል ከእቃ ውጪ ማለት ነው። ወደፊት አስበናል። አሁን ምንድነው ያንን ብድር ለመመለስ የተደላደለ ነገር ላይ ልክ ስንደርስ ማለት ነው ጥሩ ብድር ወስደን ቶሎ፣ ከመንግስት ጋር ያለንን ብድር በአግባቡ እየከፈል የምንሰራበትን አሁን ምንድነው የምናደራጀው የሰው ኃይልና የክህሎት ብቃት። ከዛ በኋላ ጥሩ አቅም ካደራጀን በኋላ ብድር ብንወስድም በራሳችን ተማምነን እንደምንመልስ እርግጠኛ ለመሆን ነው እንጂ መንግስት ውሰዱ ካለን ቆይቷለኝ። እነሱም በየጊዜው እየመጡ ክትትል ያደርጉልናል እና መውሰድ እንደምንችል ነግረውናል። ስራው አብዛኛውን በቴክኖሎጂ ላይ የታገዘ ከውጭ ኢምፖርት ሰብስቲትዩት የሚያደርጉ ፕሮዳክቶችን ነው እንደምታዩት የምናመርተው። ከውጭ ሀገር የሚገቡትን ተክተን በማምረት ስራ ነው የምንሰራው። ቆንጆ ነው። አሁን ላይ ካለው ነባራዊ የሀገሪቷ ሁኔታ አንጻር ከውጭ የሚገቡ ምርቶችን ተክተን እየሰራ ነው። ቆንጆ ነው። የስራ በወቅቱ ያለው አሁን ላይ ያለው የስራ ሁኔታ ቆንጆ ነው። ድርጅቱ ስራዎችን ከመንግስት በሚደረግለት ድጋፍም ሆነ በግሉም የገበያ ትስስር በመፍጠር የተሻለ ገቢና የተሻለ እድገት እያስመዘገበ ይገኛል። ማስተላለፍ የምፈልገው ማንኛውም ወጣት ባለው አቅም ማለት ነው ለምን ሁሉም ከመንግስት ጋር ያለውን የስራ ትስስር እንዳለ ሆኖ ባገኘው አቅም በራሱ ጥረት ነው መጀመሪያ ስራ መፍጠር ያለበት። ከዛ በኋላ ነው በሂደት ወደ ፈለገበት አቅጣጫ ወደ መንግስትም ቢሆን የስራ እድሎች የሚመቻቹለት፣ መጀመሪያ የውስጥ ተነሳሽነት ሲኖር ነው። እኔም ይህን ቦታ አሁን ያገኘሁበት ምክንያት በእንትን ብቻ አይደለም ማለት እድል ምናምን አይደለም፣ በጥረት ነው የተገኘው። ለምን ለሚሰራ ሰው አይቱ ነው ወረዳውም የስራም ቦታ የሚሰጥሽ ስለዚህ፣ ከዛ አንጻር ማንኛውም ሰው ስራ ሳይንቅ መስራት መቻል አለበት። ስራ እድል ለወጣቱ ማስተላለፈ መልእክት ምንድን ነው? በአብዛኛው ያው እዚህ አካባቢም ተወልጄ ያደኩ ነኝና፣ በአብዛኛው ሁሉም ስራ በስራ ወደዚህ ደረጃ ገብቶ ለፍቶ ጥሮ እንትን ማለትን አይፈልግም እና በምን ደረጃ መነሳት እንዳለባቸው ብዙዎቹ አያውቁም። ስለዚህ በዚህ ደረጃ ምለው ከታች ተነስቶ ወደ ላይ ማደግ እንደሚቻልና ለዚህ ደግሞ አርያሞ እንደምንችል እኛን ማሳያ እንሆናለን ማለት ነው። አሁን ላይ ላሉ ወጣቶች ማስተላልፈው ነገር ቢኖር ለሚቆሙበት ለስራ ለዓላማቸው በጽናት ታግለው በመንቀሳቀስ የተሻለ ውጤት ማምጣት እንደሚችሉ ልገልጽላቸው እወዳለሁ።